በዚህ አጋጣሚ ከዚህ በኋላ ይሄ ርዕስ ባይነሳ ደስ ይለኛል። ሲጀምር የመጀመሪያው የተሳሳተው አባባል ቤታቸው ተቀበሩ የሚለው ቃል ነገር ግን እነዚህ ፕራይቬት እና ፐብሊክ የሚባሉ መካነ መቃብሮች አሉ ዓለም ላይ መነሻችን ነቢዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። እና ብዙ ጊዜ ያው ከእውቀት ምላሳችን ስለሚቀድም ነው እንጂ ሁሉም ባለቤት አለው። እያንዳንዱ ጉዳይ ቀርቦ አንዳንድ የተችም ሰዎች በቅርበት ሚያውቁን ስለሆኑ መጠየቅ ይችሉ ነበር ለአውቆ ለተኛው ሳይሆን ጀስት ባለማወቅ ዥምብር ውስጥ ላለ ማጥራቱ ጥሩ ስለሆነ በዚህ አጋጣሚ ላንሳው። ይሄ ሚልህ ሰባት ሺህ ምናምን ካሬ ሜትር አሁን የተያዘ ሳይሆን ከ20 ዓመት በፊት የነበረ ይዞታቸው ነው። ሲጀምር የመጀመሪያው የተሳሳተው አባባል ቤታቸው ተቀበሩ የሚለው ቃል ነው ትንሽ ውዝግብ የፈጠረው ቤታቸው ሳይሆን የተቀበሩት ተቋማቸው፣ መስጊዳቸው። ከመስጊዳቸው ጎን ደግሞ መካነ መቃብር አለ አንድ ሺ ካሬ ሜትር የሚሆን ማለት ነው። ይህ መካነ መቃብር ቀደም ሲል ከአራትና አምስት ዓመት በፊት ኦልሬዲ ለከተማ አስተዳደር ባለው ህግና ደንብ መሰረት አመልክተው አስረድተው የከተማው መስተዳደር፣ ምክንያቱም እንደ ገጠር ቢሆን ፍቃድ ምናምን እንዳይፈልግ ይችላል። ከተማ ስለሆነ ህግና ስርዓት ስላለው ነገ ጠዋት እኔ ብሞት ብለው አርቆ ስለሚያስቡ ይሄ ነገር ውዥንብር እንዳይፈጥር በሚል የከተማውን አስተዳደር ጠይቀው እዛ ቦታ ላይ የመቃብር ስለማይል ላንድ ዚንጉ ፕላን ኮሚሽን እዛ ቦታ ቅይጥ ወይንም ሌላ ተቋም የሚለው ላይ አንድ ሺ ካሬውን ነጥሎ እስኬች በማድረግ ለመካነ መቃብር መልካም ፍቃዳቸው ስለሆነ ከመስጊዳቸው ጎን ለማረፍ ለመቃብር አገልግሎት እንዲውል ብሎ በፈቀደው መሰረት ምንም አይነት የህግ ክፍተት የሌለው ነው ማለት ነው። ከህግ አንጻር ስናየው ወደ ሃይማኖቱ ስንመጣ መነሻችን ነቢዩ መሐመድ ናቸው፣ ሰለላሁ ዐለይሂ ወሰለም። እሳቸው በቤታቸው ነው የተቀበሩት። ከእሳቸው ሲቀጥሉ ደግሞ ኸሊፋ ይባላል ወይንም ዳግማዊ የኛ እንደምንለው ተተክተው እስልምናን ሲመሩ የነበሩት ሰይድ አቡበከር ረዲ ላሁ አንሁ እሳቸውን እዛው ከጎናቸውን የተቀበሩት። ሶስተኛ ሁለተኛውም ኸሊፋ ዑመር እዛውን የተቀበሩት እዚህ አይሻ ባለቤታቸውም የግል መሬታቸው ላይ ነው የተቀበሩት። እንዲሁ ሶስተኛውም ኸሊፋ ዑስማን ሶስተኛውም እንደዚሁ በግል የገዙት መሬታቸው ላይ ነው የተቀበሩት። ከዛ ስንመጣ ለአንድ ሺ አራት መቶ ምናምን ዓመት ዓለም ላይ በየቦታው ብንሄድ ሁሉም ከመስጊዱ ወይንም ከቤቱ ጎን መቀበር ያለና የነበረ ወደፊትም የሚኖር ነው። ባይዘወ እና ወደ ሀገራችን ደግሞ ስንመጣ ቀደም ሲል የነበሩ መሻይኮች ኦልሞስት ኢትዮጵያ ውስጥ በአራቱ ማዕዘን ከሦስት ሺህ በላይ የእሳቸው አይነት የሃይማኖት አባቶች ዑለማዎች በመስጊዳቸው ጎንና በቤታቸው ጎን ነው የተቀበሩት። ስለዚህ እዚህ ጋር ይህን የሐሪማ የመሻይኮችን አካሄድ ነባሩን በዩኒስኮ መመዝገብ ያለበት ቅርስ ነው። እና እየተቀባበሉ ያን ያህል ዓመት ያመጡት። በነገራችን ላይ በቀጥታ ነው ከመካ ወደኛ ሃይማኖት የመጣው ከዛ ጊዜ ጀምሮ ያቆዩት። በዘመናዊ መልኩ አሁን የምንላቸው አይነት ሰዎች ሳይሆኑ፣ የከተማ ሰዎች ሳይሆኑ ገጠር ላይ ያሉ ሰዎች የራሱ የሆነ ሴታፕ አለው። ተማሪዎቹ እንዴት እንደሚማሩ የአካባቢው ሰው እንዴት ቀለብ እንደሚሰጥ መሻይኮቹ አይሰሩም ከዛ ለነሱ አርሶ በግብር መልክ እንዴት እንደሚያመጣ ተሳስሮ ነው እዚህ ያደረሱት ስለዚህ ይህንን ሲልሲላ ሰንሰለት ነው ተዋረዱ እንዳይበጠስ ያደረጉት ምንም አይነት የሸሪአ ክፍተት የለውም ምንም አይነት የህግ ክፍተት የለውም ስለዚህ አንጡራ መሬታቸው ላይ መቀበራቸው ምንም ነገር ግን እነዚህ ፕራይቬት እና ፐብሊክ የሚባሉ መካነ መቃብሮች አሉ አለም ላይ ስለዚህ ይህ መቃብር ለምሳሌ አዎ ስለዚህ ይሄ ቦታ የራሱ አስተዳደር አለው አሁን ከእሳቸው የተተካ ኸሊፋ አለ ምትክ አለ የሚቀጥል ነው ይሄ ነገር ስለዚህ ይሄ እዛ ጋር ባሉ አስተዳደሮች እየተወሰነ ሌሎች ሰዎች ይቀበሩበታል እነማን ናቸው እሱ ዝርዝር አሰራር ይኖረዋል ሌላ ዓለም ላይ የሚሆነው አሁን ኸሊፋ አለ ምትክ ምትክ እዛው ነው የሚቀበረው ሲያልፍ ህይወቱ የእሳቸው ባለቤት የቅርብ ቤተሰቦች እያለ እንደዚሁ ደግሞ በሙስሊም ዓለም ሲሆን ንጉሱ ሲሞት እንዲህ ሲሆን የሙፍቲው መካነ መቃብር ላይ ይቀበራል ስለዚህ እሳቸው ሁሉን ነገር ክሊር አድርገው ነው የሄዱት ሰው ምንድነው ቸኩሎ ያው ከመተቸት ስለሄደ እንጂ መጥተው እያንዳንዱ ነገር ቢረዱ አብዛኞቻቸውም ይቅርታ ጠይቀዋል ከዛ በኋላ በዚህ አጋጣሚ ከዚህ በኋላ ይሄ ርዕስ ባይነሳ ደስ ይለኛል እንግዲህ እኛ ከሳሽ አይደለንም ስለዚህ እኛ ትክክል ነው የሰራነው ነገር ምንም ክፍተት እንደሌለው ተናግረናል አይ ይሄ ክፍተት አለ የሚል አካል ካለ በማንኛውም ሰዓት ዝግጁ ነን ለመነጋገር